ቅዳሜ ከ ሁለት ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ለት ማለት ነው። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን ኩለጡም ላይ ያርዱት አይመጣም። እርድ የሚፈጸምበት ሰዓት ስንት ነው? በተለይ የትንሳኤ የሌሊት ቅዳሴ ያለበት የገና፣ የጥምቀት እርድ የሚፈጸምባቸው ሰዓት ስንት ነው? ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት ምክንያቱም የምፈልገው ይች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ ምስል እንድትገባ ነው የሚፈልገው። ነ የበዓለ ትንሳኤው እርድ መቼ መሆን አለበት? ጾማችሁ ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ። ዶሮዎቹም ሚደሩ ውስጥ ጥያቄው አንዱ ነው። መልሱ ግን የተለያየ መሆኑ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር። እኔ ግልጹ ልንገራችሁ አንድም አኑ ነው። እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ሰላም፣ ሰላም! ውድ የናታን የሚዲያ ቤተሰቦች እንኳን ለቅዳም ስዑር ቀን በሰላም አደረሳችሁ። ዛሬ እንግዲህ ያመጣሁላችሁ ቪዲዮዎች ለፋሲካ እርድ ስንት ሰዓት መደረግ አለበት በሚል ርዕሰ ጉዳይ ይሆናል። መምህራኑ የተለያየ መልስ እየሰጡ ይገኛሉ። ወደ ቪዲዮ ከማለፋችን በፊት ቪዲዮን እንደተለመደ ሁለት ሺ እና ከዛ በላይ ላይክ እያደረጋችሁ ሰብስክራይብ በማድረግ ጀምሩ። በቅድሚያ መምህር ምትኩ አበራ የሰጡትን ምላሽ እንስማ። በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስኑ አንተ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ አሁን አሁን እንኳን እየቀረ ነው። የኑሮ ውድነቱ ነው ይመስለኛል። አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራቸውም። ይህንን በዚህ ቀን ዶሮ ወረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድን ነው ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስኑ አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተ ክርስቲያን ከመጣታቸው በፊት ነገሮቹን በሙሉ አቀራርበው ሰራርተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ከባድ ነው። እናቶቻችንን ውሰዳቸው ወጥ ሲሰሩ ሳይቀምሱት፣ በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የእኔ እናት ይህንን ታደርጋለች አሽተታ እንትን አንሶታል ጨምሪ ትላታለች። በስቷል ትላለች። በማሽተት ሶ እነዚህ ሰዎች አሁን ከትንሳኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። አይ ለመቅመስ አይገደዱ፣ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ ነው። አሁን ላይ በጣም ከባድ ነው የሚሆነው። እና ለማስማማት አንዳንድ አባቶች እንዳልኩ የስርዓት መጽሐፍ ላይ አልተጻፈ፣ ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም። ምክንያቱም ስለማይደርስላቸው ለማስፈሰግ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ። በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይህንን ሀምሳ አምስት ቀን የጾሙትን ነዳያን በቤተ ክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት ዘጠኝ ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለብን? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ፣ በስጋ ባንፈስክስ፣ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን፣ እኔ አነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተ ክርስቲያን ቢገባም ደግሞ ኃጢያተኛ ሊባል አይችልም። ስለዚህ ምእመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተ ክርስቲያን አስተምሮ አንጻር አግባብ አይደለም። ይህን ጥያቄ ቤተ ክርስቲያን የዘለለችው ለዚህ ነው። አየህ ቢያስፈልገን ኖሮ ዶሮ ስታርዱ አንድ ሰዓት ላይ ረዱ፣ ሶስት ሰዓት ላይ ረዱ ትለን ነበር። የስርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሣኤ በኋላ ነው። ስለዚህ ይህንን እያንዳንዱ ሰው ከክርስትናው አንጻር ሊተገብረው የሚገባ ነው። ይህ የሚያስወግዝም ነገር አይደለም። መምህር ምትኩ አበራ የሰጡ መርሴን ይመስላል። እንግዲህ እናንተ ማሳተ አስተያየታችሁን ከስር እየጻፋችሁ አሁንም እንቀጥላለን። ሊቃውን ስማ ኮነ መልአክ በዚህ ጉዳይ ላይ ምላሽ ሰጥተዋል። ወደ ቪዲዮ ንለፍ። መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጽሐፍት ይመክራሉ። ይህም መጽሐፍ የሚመክረው ልክ እንደዛ ነው። በዓለ ትንሳኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና ይህ ጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሳኤ ከዕለተወዱ ብቻ በስተቀር አታድሩ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህም ባይሆን በጠዋት ብሉ ይላል። እናንተ በቤተክርስቲያን ተሰብስባችሁ በዚያች ሌሊት እየተጋችሁ ሁሉ እየጸለያችሁ ከመዝሙሩ፣ ከነቢያቱ ከወሩትም እያነበባችሁ ይላል። እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄ በደንብ በእነሱም ያው ላያነስብ ሰለም የሚችሉ ዶሮ የሚጮሆ እንደው አስር ሰዓት እንደዚህ አካባቢ ነው አስር ሰዓት ምግቡን ለማድረስ፣ ዶሮ ራሱ የሚታረደው ስንት ሰዓት ነው የምትለው፣ በጣም የሰ ጥያቄ ነች። የታዘዘ ነገር የለም፣ እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው። ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ፣ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፊት ውስጥ አላገኘሁም። በዚህ ቀን ረዱ፣ በዚህ ሰዓት ረዱም ያዩ ካሉ ሊነግሩን ይችላሉ። እኔ ግን ስላላየው መምህራን እንደነገሩ ግን ምእመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት፣ ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል እና ብሎ ሲጨንቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት ገና? የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸው። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀንና ተከለከለ ቢባል አሁን የሚጠቅስ የለም እንትን ያለው አሁን የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። አልተከለከለ ጥያቄም አትጨነቁ አሁን ለምድር አንድማትሆኑ እንደዚህ እንደዚህ የሚሉ ሰዎች አንድ ማንሆነው። ለዚህ ነው መመና ደግ ግልጹ ልንገራችሁ አንድ ማንሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም ወይም ተዛዘዙ ነው መምህራን ቤተክርስቲያን፣ ሚላን ባህል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም እራፍና ቁጥር አያስፈልግም የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው እዚያ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ቤት ግን ምእመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን፣ እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይቺ ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ስዕዳ ሳይኖርባት ወደ ገነት ወደ መንግስት እንድትገባ ነው የምፈልገው እኔ እኔ ያንን ዶሮ ሰት በላ ውስጥ ሞት እንደሆነ ምን አውቃለሁ። እኔ እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዶ በዚህ ሰዓት እንዲበሉ ምና የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ እንግዲህ የሁለቱም መምህራን ቪዲዮዎች አይተናል ቅዳሜ ማታ ወደ ቅዳሴ ከመሄዳችን በፊት እርድ ብንፈጽም ችግር የለውም የሚል አንድምታ ያለው መልስ ሰጥተዋል ነገር ግን ደግሞ እንግዲህ እኛ ከምናቀውም አብዛኛውም ሰው ቅዳሜ ከቅዳሴ በፊት ወይም ደግሞ ከስድስት ሰዓት በፊት እርድ እንደማይፈጸም ነበር በብዛት የሚታወቀው። በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌ ቅዳሜ ከቅዳሴው በፊት መታረድ የለበትም የሚል መልስ ሰጥቷል። ቪዲዮን ተከታተለን እንመለስ። ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሰዋል ይህን ጥያቄ፣ ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ፣ በተለይ በብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህን ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው። ትንሣኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው ስድስት ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማረድ አለበት? አያስቀድስም ወይ ይሄ ሰው? እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምእመናን፣ ክርስቲያኖች፣ ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጦ ወልዳ ወልዳ ጅራቷ ሲቀርስ ሲጣልጭ ይባል ሄዶ ሄዶ 40 ቀን 50 ቀን ጾሞ ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደ። ስለዚህ ገድፏል። እና አንሞት ለአንድ ቀን ስ አሁን እንደው አን ሞት በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስነ ከምናደር ለምንድን ነው የማናስቀድስ? የጌታ ትንሣኤ እለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አደለ ትንሣኤ በነገራችን ላይ የመጨረሻው። ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ሊደሩ። እንግዲህ ይህንን ይመስላል። እንግዲህ የሶስቱ መምህራን መልስ ተከታትለናል። የተለያየ መልስ እየተሰጠ ይገኛል። የሚያወዛገብ ምዕመኑ የትኛው ነው መከተል ያለበት? ማንን እንመን? የትኛውን እንቀበል? በፊት የምናውቀውን ወይስ አሁን አዲስ የተነገረውን ነገር? በእርግጥ መምህር ስማኮነ ያሉት ነገር አልተጻፈም በዚህ ጉዳይ ላይ ያሉት ነገርም የተወሰነ አሳማኝ ነገር ቢኖረውም ደግሞ ምዕመኑ እንዳይስት እኛም እንዳንስት አሁንም ግን ጥርት ያለ መልስ ወጥ የሆነ መልስ ከቤተ ክርስቲያኗ እንጠብቃለን። እንግዲህ ምናልባት ወደ እናንተ ያመጣሁት የተቆራረጠ ቪዲዮ ከመሆኑ አንጻር የመምህራኑ ሙሉ ቪዲዮ ሰርች እያደረጋችሁ መመልከት ትችላላችሁ። ምናልባት እኔ ሳቀርበው የተምታታችሁ ካላችሁ ምናልባት በመምህራኑ ስም ሰርች አድርጋችሁ ማግኘት የምትችሉ ይሆናል። ከዚህ በመቀጠል እንግዲህ ቅዳም ስዑርን በተመለከተ የሚከተሉትን ቪዲዮዎች እንመልከት። ቅዳም ስዑር ምን ማለት ነው እንዲሁም ደግሞ በፋሲካ ዶሮ ስለምን ይዘጋጃል በብዛት ከቅዳሴ መልስ ዶሮ ነው አብዛኛው ሰው የሚያዘጋጀው እና ይህ ስለምንድን ነው የሚለውን አጫጭር ቪዲዮዎችን እንመልከት ቅዳም ስዑር ማለት ስዑር የተሻረችው ቅዳሜ ማለት ነው ቀዳም ማለት የመጀመሪያ ቀዳም ሰንበት ማለት የመጀመሪያ የቷ ሰንበት ቀዳሚት ሰንበት ነው የምንላት በኦሪት የነበረችው የመጀመሪያው ሰንበት እግዚአብሔር ከስራ ሁሉ አረፈባት ተብሎ የተነገረው እሁድ መፍጠር ጀመረ ቅዳሜ አረፈ ቀዳሚ ሰንበት የመጀመሪያዋ ሰንበት ማለት ነው። እቺ ሰንበት በዚህ በአብይ ጾም ባለው የሕማማት ሰሞን ማለት ነው ትሻራለች። የምትሻረው በምንድን ነው? በጾም ነው። በሰንበት መጾም አይቻልም ነበር፣ ግን አሁን በቅዳሜ አክፍሎት ውስጥ ስላለን ቅዳም ስዑር የተባለችው ለዚህ ነው። በዕለቱ ነፍሳት ከሲኦል ወጥተዋል። ያ ነፍሳት ከሲኦል መውጣታቸው ይነገራል። ቄጤማ ይታሰርባታል። ሲጾም የከረመ ምእመን ሌሊት ከቅዳሴ መልስ ደግሞ ዶሮ ወጥ በመብላት ይገድፋል። እነዚህ ስርዓቶች ታዲያ የሚከናወኑት ስለምንድን ነው? ጴጥሮስ አልከድህም ብሎ ሶስት ጊዜ እንደ ካደው ከካደውም በኋላ ዶሮ በመጮዋ ምክንያት በዶሮ ጩኸት የድሮን ጩኸት ሰምቶ የንስሓ እንባን አልቅሶ ንስሓ መግባቱን ስታስተምረን ነው ማለት ነው። የዛሬ ቪዲዮ እንግዲህ በዚህ የተጠናቀቀ ናታኔም ሚዲያን ላይክ ሼር ሰብስክራይብ አድርጉ። አሁንም ሰብስክራይብ ቁጥሩ በጣም ትንሽ ነው። ለመቶ ሺህ ሰብስክራይበር የምናደርገውን ጉዞ እናንተም ታግዙት ዘንድ ስል ጠይቃለሁ። እንዲሁም በሱፐርቴንክስ ቻናሉን ይደግፉ። ሰላም።